በእስር ቤት ከጳውሎስ ጋር የተደበደበው ማን ነው? በጳውሎስ ሁለተኛ ሚስዮናዊ ጉዞ ወቅት ሲላስ ከተባለ ታማኝ ጓደኛው ጋር ተጓዘ። ጳውሎስና በርናባስ በዮሐንስ ማርቆስ ላይ አለመግባባት ከተፈጠረ በኋላ ሲላስ ከጳውሎስ ጋር እንዲቀላቀል ተመረጠ። ጳውሎስና ሲላስ አንድ ላይ ሆነው ወንጌልን እንደ ፊልጵስዩስ ባሉ ቦታዎች ሰብከዋል። ድፍረት የተሞላበት ስብከታቸው ብዙ ጊዜ ደስታንና ስደትን አምጥቷል። በፊልጵስዩስ፣ በጥንቆላ ገንዘብ ለማግኘት የምትጠቀምበትን ባሪያ ሴት መንፈስ አወጡ። ባለቤቶቿ ተቆጥተው ጳውሎስንና ሲላስን ችግር ፈጥረዋል ብለው በውሸት ከሰሷቸው። የከተማዋ ባለስልጣናት በበትር እንዲደበደቡ አዘዙ። ከድብደባው በኋላ ወደ እስር ቤት ተወርውረው በግምዶች ውስጥ እንዲቀመጡ ተደርገዋል። ጳውሎስ እና ሲላስ በሥቃይና በሰንሰለት ታስረው በነበሩበት ጊዜም እንኳን ለእግዚአብሔር ጸሎትና መዝሙር ዘመሩ። የእነርሱ አምልኮ ተአምር አስከትሏል። ታላቅ የመሬት መንቀጥቀጥ እስር ቤቱን በመናወጡ በሮቹን በሙሉ ከፈተ። የእስር ቤቱ ጠባቂ እስረኞቹ ያመለጡ መስሎት ራሱን ሊጎዳ ነበር፣ ጳውሎስ ግን አስቆመው። በዚህም ምክንያት የእስር ቤቱ ጠባቂና ቤተሰቡ በሙሉ በኢየሱስ አመኑ። ጳውሎስና ሲላስ የሮም ዜጎች መሆናቸውና ኢፍትሃዊ ድርጊት እንደተፈጸመባቸው ከታወቀ በኋላ ተለቀቁ። ስቃያቸው ተልእኳቸውን አላቆመም፣ ምስክርነታቸውን ብቻ አጠናከረ። ከጳውሎስ ጋር የተደበደበው ሲላስ ታላቅ ድፍረትና እምነት አሳይቷል። የእስር ጊዜያቸው ለሌሎች ጠንካራ የመዳን ጊዜ ሆነ።